ሰላም ጤና ይስጥልን ወዲያ ብስራት የዩቲዩብ ተከታታዮቻችን፣ እንደምናላችሁ ዋና ዋና የሀገር ውስጥ መረጃዎቻችን እንሆ ጀምሯል። ቀዳሚ የምናደርገው ደግሞ የሀገር ውስጥ መረጃን ይሆናል። በ2017 በጀት ዓመት 167 ሺ የሚሆኑ የሀገር ውስጥ ቱሪስቶች ሀረር ከተማን መጎብኘታቸው ተነግሯል። በ12 ወራት ውስጥ ክልሉን የማስተዋወቅ ውጪ ቱሪስት ቁጥርን 10 ሺ ለማድረስ ታቅዶ 11094 አራት ቱሪስቶች ክልሉን የጎበኙ ሲሆን ይህም ከቅዶ አንጻር አፈጻጸሙ 100 ከመቶ በላይ ለማ ማሳካት የተቻለ ነው። አፈጻጸሙ ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ36 ነጥብ አራት በመቶ ብልጫ አሳይቷል። ሲሉ የሀረሪ ክልል የባህል ቅርስና ቱሪዝም የእቅድ ዝግጅት ክትትልና ግምገማ ዳይሬክቶሬት ዳይሬክተር አቶ አፈንዲ አብዲ ለብስራት ሬዲዮ ተናግረዋል። በውጭ ሀገራት ቱሪስቶች በክልሉ የሚያወጡትን ወጪ ከ15 ሚሊዮን ብር በላይ ለማሳደግ ታቅዶ ከ18 ሚሊዮን ብር በላይ ክልሉን ከጎበኙ የውጭ ሀገር ቱሪስቶች ውጪ ተደርጓል። ገቢው ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ22 ነጥብ አራት በመቶ ብልጫ ማሳየቱን ገልጿል። የሀገር ውስጥ ጎብኚዎች ቁጥር ከአምናው ተመሳሳይ ወቅት ጋር ሲነጻጸር ሀያ ሶስት በመቶ ተጨማሪ አሳይቷል። የሀገር ውስጥ ጎብኚዎች ወጪያቸው በክልሉ ውስጥ ከአንድ መቶ ሀምሳ ዘጠኝ ሚሊዮን ብር በላይ ማድረስም ተችሏል ተብሏል። በተጨማሪም በቱሪዝም ዘርፍ ላይ አንድ ሺ ሰባት መቶ ስልሳ ዜጎች የስራ እድል ለመፍጠር በታቀደው መሰረት በክልል ውስጥ አዳዲስ የሚገናቡ የሆቴል ግንባታዎች ስራ መጀመሩ ሆቴሎች፣ በገስት ሀውስ፣ በዕደ ጥበብ ስራ ላይ የስራ እድል በመፍጠር በአጠቃ አጠቃላይ ለ1331 ዜጎች የስራ እድል በመፍጠር አፈጻጸሙ ከ75 በመቶ በላይ መድረሱን ገልጸዋል። በከተማው በሚገኙ ሶስት ሆቴሎች ማለትም ሀረር ራስ ሆቴል፣ ግራንድ ገቶና ወንደርላንድ ሆቴሎች ላይ ለቱሪስቶች የሚሆን የእደ ጥበብ መሸጫ ክፍል ለይተው እንዲያዘጋጁ የተደረገ ሲሆን በዚህም እደ ጥበብ ዘርፍ ገቢያት ስርብ ማድረግ የስራ እድል ለመፍጠር የሚያስችል ሲሆን በቀጣይ ፍላጎት ያላቸው በዘርፉ የተሰማሩ አካላት ወደዚህ ዘርፍ እንዲገቡ ለማድረግ የሚሰራ ይሆናል ሲሉ አቶ አፈንዲ አብዲ ጨምረው ለብስራት ሬዲዮ ቪዲዮ መናገራቸውን የባልደረባችን ሰማህራ ለባቸው መረጃ ያመላክታል። በደቡብ ወሎ ዞን ያስገድዶ መድፈር ወንጀል ፈጽሞ ተሰውሮ የነበረው ግለሰብ ከአራት አመት በኋላ በቁጥጥር ስር ዋለ። በደቡብ ወሎ ዞን ወረኢል ወረዳ በአስገድዶ መድፈር ተጠርጥሮ ከህግ ተሰውሮ የነበረው ግለሰብ በቁጥጥር ስር መዋሉን የወረዳው ፖሊስ አስታውቋል። ተከሳሽ ጫነ የታደሰ በለጠ ግንቦት 4 ቀን 2013 ዓ ም 03 ቀበሌ ልዩ ቦታው ጎላ በተባለ ቦታ ላይ የ18 ዓመት ወጣት ደፍሮ ከአካባቢው ይሰውራል። የወረዳው ፖሊስም ወንጀሉ በተፈጸመበት ቦታ ተገኝቶ ታማሚዋን ወደ ህክምና ከላከ በኋላ ተጠርጣሪውን በመፈለግ የምርመራ መዝገቡን አጠናቆ ለሚመለከተው የፍትህ አካል ይልካል። የወረኢሉ ወረዳ ፍርድ ቤትም ጉዳዩን ሲመረምር ቆይቶ ተጠርጣሪው ጥፋተኛ ሆኖ በመገኘቱ ሐምሌ ስድስት ቀን ሁለት ሺ አስራ ሶስት አመተ ምህረት በዋለው ችሎት በሌለበት በስድስት አመት ጽኑ እስራት እንዲቀጣ ይወስንበታል። የወረዳው ፖሊስም ክትትሉን ሳያቆም ተጠርጣሪውን ለህግ ለማቅረብ ሲያፈላልቅ ቆይቶ ሰኔ ሶስት ቀን ሁለት ሺ አስራ ሰባት አመተ ምህረት የእስር ውሳኔው እንዲፈጸም በቁጥጥር ስር አውሎ ለወረኢሉ ወረዳ ማረሚያ ቤት ማስረከቡን ብስራት ሬዲዮ ሰምቷል። ተመልካቾቻችን የሀገር ውስጥ መረጃዎቻችን እዚህን ይመስሉ ነበር። ወደ ውጭ መረጃ ስናልፍ ደግሞ ለሁለት ተከታታይ ቀናት አውሮፓ በከባድ ሙቀት ተመታለች። በመላው አውሮፓ ከባድ የሙቀት ማዕበል እንደቀጠለ ሲሆን ይህም የሰደድ እሳት ስጋት መጨመር እንዲሁም የሰዎች የጤና ማስጠንቀቂያዎች እንዲሰጡ አስገድዷል። በፈረንሳይ ውስጥ ያለው የሙቀት መጠን ማክሰኛው ዕለት ከፍተኛ ደረጃ ላይ መድረሱን ተከትሎ ከፍተኛ የሙቀት ማስጠንቀቂያ መዲናዋን ፓሪሱን ጨምሮ በ16 ክፍሎች ውስጥ ተሰጥቷል። የኢፍል ታወር አናት ቀኑን ሙሉ ተዘግቶ ሙላል ብክለት ለመቀነስ የትራፊክ እንቅስቃሴ ሴን በማገድና የፍጥነት ገደቦችን በከተማ ውስጥ መመሪያ ስለተሰጥቷል። በጣሊያን በከባድ ሙቀት የተነሳ የሁለት ሰዎች ህይወት አልፏል። በስፔን ባርሴሎና በሴናበር ከፍተኛ የሆነ ሙቀት መጠን ላይ ደርሷል። ሲቪልና ጨምሮ በደቡብ ከተሞች ከአርባ ዲግሪ ሴንቲግሬድ በላይ የሙቀት መጠኑን ቀጥሏል። በቱርክ ምዕራባዊ ክልል ሰደድሳት አሁንም እየነደደ ሲሆን እስካሁን ከሀምሳ ሺህ በላይ ሰዎች ከመኖሪያ አካባቢያቸው ተፈናቅለው ደህንነት ወዳለበት ቀጠና ተወስደዋል። በዩናይትድ ኪንግደም ውስጥ በእንግሊዝ ደቡብ ምስራቅ ሞቃታማ የአየር ሁ ሁኔታ የቀጠለ ሲሆን የሙቀት መጠኑ እንደገና ከ30 ዲግሪ ሴንቲግሬድ በላይ ይጨምራል ተብሏል። ቅዳሜና እሁድ በፖርቹጋል እና ስፔን የሙቀት መጠኑ 46.6 ሴልሺያስ እና 46 ሴልሺያስ ሲደርስ የሀገር አቀፍ የሰኔ ወር የሙቀት ክብረ ወሰን ከዚህ ቀደም ከነበረው የበለጠ ሆኗል። ለኃይለኛው ሙቀት ምክንያት ሆነው ከፍተኛ ግፊት ቦታ ወደ ምስራቅ አቅጣጫ ስለሚሄድ የሚቀጥሉት ጥቂት ቀናት ውስጥ የሙቀት መጠኑ እንደገና ወደ ምስራቅ አካባቢዎች ይጨምራል። ቅዳሜና እሁድ በባልካን ጣሊያንና ግሪክ እንዲሁም በኢቤሪያ ባህረ ገብ መሬትና የመነስ አዝማሚያ እንደሚኖር ይጠበቃል። ይሁን እንጂ በደቡባዊ ስ ይሁን እንጂ በደቡባዊ ስፔን ውስጥ ያለው የሙቀት መጠን ለምሳሌ በኮርዶባ ምንም እንኳን ቅዝቃዜ ቢኖርም ሳምንቱ ሙሉ በአርባዎቹ ውስጥ ይቀጥላል ተብሏል። በመጨረሻም አሜሪካ ለእስራኤል እስራኤል የ510 ሚሊዮን ዶላር የጦር መሳሪያ ሽያጭን አጽድቃለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር እንደገለጸው ሽያጩ ሁለት የተለያዩ የቀጥታ ጥቃት ፈንጂዎችና ከ7000 በላይ የቦምብ መቆጣጠሪያ መሳሪያዎችን ያካትታል። የቅርብ ጊዜው ሽያጭ የተወሰነው እስራኤል በቅርቡ በኢራን ላይ ባደረሰችው ጥቃት ከፍተኛ የጦር መሳሪያ ካወጣችሁ በኋላ ነው። የውጭ ጉዳይ መስሪያ ቤቱ ሽያጩን ያጸደቀ ሲሆን የመከላከያ ደህንነት ትብብር ኤጀንሲ አስፈላጊውን መረጃ ለአሜሪካ ኮንግረስ ሰጥቷል። ይህ የታቀደው ሽያጭ የስ እስራኤልን ድንበሮቿን፣ አስፈላጊ መሰረተ ልማቶችና የህዝብ ማዕከላትን የመከላከል አቅሟን በማሻሻል ና የህዝቡን ማዕከላት የመከላከል አቅሟን በማሻሻል የአሁንና የወደፊት ስጋቶችን የማሟላት አቅሟን ያሳድጋል። እስራኤል በጋዛ ሰርጥ ላይ የምታደርገው አሰቃቂ ጥቃት በቀጠለችበት ወቅት ይህ እቅድ ተግባራዊ ይሆናል። ከጥቅምት 2023 ጀምሮ በእስራኤል ጥቃት ከ56500 በላይ ፍልስጤማውያን ተገድለዋል ሲል የጋዛ የጤና ባለስልጣናት አስታውቋል። ሰኞ እለት ብቻ የተፈናቀሉ ሰላማዊ ዜጎች የሚጠለሉባቸው ቦታዎችን ጨምሮ እስራኤል በፈጸመችው የአየር ድብደባ ና የመድፍ ጥቃት በጋዛ በርካታ ቦታዎች ላይ ኢላማ በማድረግ ቢያንስ 97 ፍልስጤማውያን ሲገደሉ በርካቶች ቆስራል። የጋዛ የዜጎች ሞት እያሻቀበ ባለበት ወቅት ዩናይትድ ስቴትስ ለእስራኤል የምታደርገው ወታደራዊ ድጋፍ በመቀጠሏ ከፍተኛ ትችት ገጥሟታል። ባለፈው ህዳር ወር የዓለም አቀፉ የወንጀለኞች ፍርድ ቤት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ና የቀድሞ የመከላከያ ሚኒስትራቸው የአፍጋላንታ በጋዛ በፈጸሙት የጦር ወንጀሎች ና በሰባዊነት ላይ ወንጀሎች የተነሳ የእስር ማዘዣ አውጥቷል። እስራኤል ከአካባቢው ጋር ባደረገችው ጦርነት በዓለም አቀፍ ፍርድ ቤት የዘር ማጥፋት ወንጀል ክስም ቀርቦባታል። ተመልካቾቻችን የሀገር ውስጥ ና የውጭ መረጃዎቻችን እነዚህን ይመስሉ ነበረ። የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሆኑን።